ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሁሉ አማን፣ ሁሉ መልካም? እኛ በጣም ደህና ነን። ሁል ጊዜ እንደምንለው ሰላማችሁ ብዝት ይበልልን። እንግዲህ ትላንትና ማየታችኋል። የአብርሃም ምኞት በፕራንክ ምናምን መልክ እያደረጉ እየፈጸሙት ነው ያሉት። እንግዲህ ብቻ በጣም ብዙ ነገሮች እየተፈጠሩ ነው በነሩታ ህይወት ላይ። ከዚህ በፊትም ስንል እንደነበረው ግን አሁንም ቢሆን ትልቅ ሰዎች ይግቡና ነገሮችን ያስተካክሉ ስንል ነበረ። ይኸው እንግዲህ ምናልባት የተናገር ነው ነገር ሰምሮ ቃላችን ተሰምቶ ትልልቅ ሰዎች በመሀል እየገቡ ነው። ቤተሰቦቻቸው በቃ ነገሮችን በጣም ከልክ እያለፉ እንደሆነ ተረድተዋል። ምንም ዘግይቶ ቢሆንም እዚህ ድረስ መድረስ የሌለበት ጉዳይ ቢሆንም አሁንም ቢሆን ግን እነዚህ ልጆች እርቅ ነው ወሳኙ ነገርና ትልልቅ ሰዎች ገብተው የሚያደርጉትን ነገር በጣም በጣም በጣም ነው የምንደግፈው እኛ በጣም የምንወደውና የምናከብረው የምናደንቀው ነገር ነው። ኤኒዌይስ፣ ቤተሰቦች ዛሬ በጣም ብዙ ብዙ መልካም ነገሮችን እናያለን። ለዚህ ዩትዩብ ቻናል አዲስ ከሆናችሁ አሁንም በድጋሚ ሰብስክራይብ ማድረጋችሁን እንዳትረሱ ሼር፣ ላይክ፣ ኮመንት አስቀምጡልኝ እስቲ ወደ ቪዲዮ ኒድ ለሩታ ሩታም ያለውን ነገር አስረድተው ሁለቱን ተግባብተው አብርሃም ወደዚህ ሀገር መቶ ልጁን የሚያቅፍበት እንደገና ደግሞ ከባለቤቱ ከሩታ ጋር ሰላም የሚፈጥርበትን ነገር መቶ በመቶ እርግጠኛ ነኝ ጋሽዬ እንደሚያስተካክለውና፣ አሁን የሚገርማችሁ ነገር ባይዘ የነዚህ ልጆች መታረቅ ምናምን ጉዳይ አይደለም እኮ። በጣም አስቸጋሪና ከባድ ያደረገው ሰው ይጣላል፣ በትዳር መሀል ጸብ ያለ ነው እርቅም ያለ ነው። በቃ ዳግም ትጣላላችሁ፣ ትለያያላችሁ፣ ከዛ ተመልሳችሁ ትታረቃላችሁ፣ ምናምን ያሉ ነገሮች ናቸው። ነገር ግን ከተጣሉ በኋላ እየተደረጉ ያሉት ድርጊቶች፣ በመሀል የሚደረጉት ድርጊቶች ናቸው። አሁን ነገሩን እያሰፉትና እያከረሩት ያሉት በዚህ ሁኔታ ውስጥ ይቺ ልጅ ልጇን ታቅፋ ቤቷ በምትቆይበት ሰዓት አብርሃምን እየሰራ ነው ነው። በቃ አሁን አብርሃም የሚያደርጋቸው ነገሮች ናቸው፣ ነገሮችን እያሰፉና ከልክ በላይ እየለጠጧቸው ያሉት እንጂ ይሄን ያህል ከባድ ነገር አይደለም። በቃ ሲዌሽኑ በጣም ኮንትሮል መደረግ የሚችል ነው የነበረ ነው። ጋሽዬ ሲሉ ነበር እንግዲህ ከእግዚአብሔር ከአግዛብየር ተጨምሮ ጌታ አመረቶን እናንተ ተባብራችሁ ማለት ነው፣ ሁሉም ተባብራችሁ እንግዲህ የሚሳካከለው እንደሚሳካከል እርግጠኛ ነኝ። አሜን አሜን አሜን። የእውነት ጋሽዬ እንደው በቃ በዚህ ሳ በመምጣቶት እግዚአብሔር ያክብረውት። ምክንያቱም ነገሮች በጣም ከልክ እያለፉ እና እየሰፉ የነበረ ሰዓት ላይ ነው የመጡት። በጣም ብዙ ነገር ታዝበዋል ብዬ አስባለሁ። ብዙ ነገሮችን አይተዋል። እውነተኛ ፍርድ እንደሚሰጡ ማምናለው። ምክንያቱም እርሶ ትልቅ ሰውነት የበሰሉ ኖት ከእነዚህ ልጆች አስተሳሰብ በጣም ይሻላሉና የእርሶ መምጣት መልካም ነው። ነገሮችን ያቀሏል። በወጣቶቹ ከሚፈታው ችግር ይልቅ በእርሶ መፈታቱ እርሶ በሚገቡበት ነገር ማድረጉ እኔ በጣም በሙሉ ተስማሚ ነኝ። እዚህ ስለመጡ ራሱ እግዚአብሔር በጣም ያክብሮት። የእውነት እግዚአብሔር ጨምሬ ነው የምጓዘው። እንግዲህ ውዥንብሮች አሉ፣ እነዛ አልፋቸዋለሁ፣ እናልፋቸዋለን። ማንኛውም ነገር በአንድ ያስተካክላለሁ ማለት ይከብዳል፣ ይከብዳል። ይገባሃል ልጄ በአንድ ነገር መስተካከል ውይ ግን የእውነት ቤተሰቦች እኔ ትልቅ ሰው ይምከር እግዚአብሔር ነው ምላችሁ። በቃ አንድ ነገር ማንም ነገር እነት እውነት እውነት ነው ምላችሁ ማለት ነው እንደኛ ጭቅጭቅ፣ እንደ ኦዲየንስ ልፋት ኮመንት ላይ አብርሃምን እንደሚጨቀጭቀው ምን እንደሚለው ቢሆን ኖሮ እስከ ዛሬ አብርሃም ሊመለስ ይችል ነበር። የእውነት ነው ምላችሁ። ምንም ነገር ቢሆን አዎ፣ እውነት ነው እግዚአብሔር ካልተጨመረበት አይሳካም። አሁንም ቢሆን ጋሽዬ ከእግዚአብሔር ጋር እንደሚያሳኩት አምኖን የመጡት ይሄ እምነታቸው ደግሞ ይሳካል። ያመነ ይደረግለታል። ና እኔ በቃ በሙሉ እምነት በሙሉ ተስፋ ዛሬ በእርግጠኝነት ጋሼ ሁሉን ነገር እንደሚያስተካክሉት እንዳምን አድርገውኛል። ምንም ቀጣይ ነገር ራሱ መሄድ አያስፈልገውም። የእውነት ሁሉ ነገር መልካም የሚሆነው ሰዎች ስለ ጣሩ ስለለፉ ሳይሆን እግዚአብሔር ስላገዛቸው ነው። በጣም ትልቅ ድንቅና ሚገርምን መልእክት ነው። የእውነት ሰው ስላለ እኮ ነው ከበስተጀርባ ጋሽዬ አለ። አሁን አብርሃምም የሰው ምክር እየሰማን ያለው ሩታም፣ እንደገና የሆነ ነገር ይሏታል ትሰማለች። ይህ ትዳር ደግሞ በእንደዚህ ይመራርብ ታስባለ። ገብቶኛል፣ እሱን ገብቶኛል፣ ሰውም እንዳለበት ገብቶኛል። ሰው አለ፣ ጓደኞቹ አሉ፣ ጓደኞቹ አሉ። ጓደኞቹ እኔ አቅርቤ አገናኝቼ ነው የማወራቸው እግዚአብሔርን አገናኝቼ እንዴት፣ ምክንያቱም እንዲን ነው። እናንተስ በዚህ ቦታ ብትሆኑ አንተስ በዚህ ቦታ ብትሆን አንቺስ በዚህ ቦታ ይሄ በጣም ስሜታዊ ልሆንባቸው ነው ስሜታዊ ሆንባቸዋለሁ እኔ ደግሞ ስሜታዊ ከሆንኩ በቃ ትዳር ላይ የሰዎች ነገር ሲገባ ነው ሁሉ ነገር የሚበላሸው ልክ ናቸው በቃ ጋሽኝ እንዳሉት ትዳር በጣም እንክብካቤን የሚፈልግ ነገር ነው በጣም ብዙ መከራና ችግርን ማየት የሚፈልግ ነው እናንተ ትዳራችሁን ለመጠበቅ የምትሄዱትን ርቀት የሚፈትን ነው ትዳር ማለት በሰዎች ነገር የምትመሩበት አይደለም። ትዳር የእናንተን የእናንተን የውስጣችሁን ትክክለኛ ማንነት ይፈልጋል ትዳር። አሁን ጓደኞቹ መጠየቅ አለባቸው እውነት ነው። ቀርበው በትክክል ምንድን ነው አላማችሁ? እውነት እናንተ ላይ ቢደርስስ ይሄ ነገር ምንድን ነው የሚሰማችሁ? ነገ ከነገ ወዲያ እናንተስ እንደዚህ አይነት ነገር ቢገጥማችሁ ሰው ከተዳሩ በላይ ውጪ አፈናቅሎ ሉሰዳችሁ እና ሌላ ሰው ጋር ልዳራችሁ ለሌላ ሰው ቀለበት ላርግ እንድታደረጉ ያደርጋችሁ ቢባሉ ምን ይሰማችኋል? የእውነት ይሄ ጥያቄ ያስፈልጋል። ለአቤልና ለብሩክ አውራት አለው ብዬ ነበር። አላገኘኋትም፣ በቃ አላገኘኋትም። እነሱ በጄ ነው ያሉት። የትም አያመልጡኝ። አቤል አያመልጠኝም፣ ብሩክ አያመልጠኝም። በጄ ናቸው እነሱ። አጥምጃ ያለው እነሱ የሚዝበት አጥምጃ ያለው አጥምጃ ያለው አሁን የተኛ ወይም ሰለኔ ቪዲዮ ላይ አይቼዋለሁ። አንተም እግዚአብሔር ይባርክ ተባብረሃኛል። ተባብረሃ በዚህ ነገር ተባረክ። አሁን ሄርሜላ ይኸውላችሁ ከጋሽዬ ስር ለምን ትደበቃለች? ወይም ደግሞ ለምን ልጠፋ ትችላለች? ለምን ሊያገኟት አልቻሉም? ብላችሁ ብታነሱ አንድና አንድ ነው ነጥቡ፣ መልስ ስለሌላት ነው ይላችሁ የሆነ ነገር ሰርታችሁ የሰራችሁት ነገር በጣም ትክክል እንዳልሆነ ካወቃችሁ በኋላ ፊት ለፊት ላይ ቀርባችሁ ልትመልሱ አትችሉ በምንም ተአምር ለዛ ነገር ትክክለኛ መልስና ምክንያት ሊኖራችሁ አይችሉ ምክንያቱም የሰራችሁት ነገር በጣም አስነዋሪ ነገር እንደሆነ ስለምታውቁ መልስ ስለማይኖራችሁ ትሸሻላችሁ ስለዚህ የጥፋት መሸፈኛ መንገድ አንደኛው ምንድን ነው መሸሽ ነው ለዛ ነው ሄርሜላም በትክክል በፈለጉት ሰዓትና ሁኔታ ጋሽዬ ሊያገኙት የሆነ ሰው ባቀናጀው ነገር አብርሃም ተገኝቶ የዛ ነገር ተሳታፊ የሆነበት ብዙ አጋጣሚዎች አሉ። እና እነዚህ አጋጣሚዎች ደግሞ እሷ አውቆ አብርሃም ያደረገው አይነት የመሰላት ነገሮች ስላሉ እሱንም በደንብ ምከራት፣ ንገራት። አብርሃምንም ደግሞ እስካሁን ድረስ ያለበት ክፍተቶች አሉ። እሱንም ክፍተቶች እንዲዘጋ በደንብ ነገራቸው። ብዙ ነገሮች ተገጣጥሞ ሊሆን ይችላል። ግን በየትኛው መስፈርት ብትወስዱት ይህንን ነገር አብርሃም ሳያውቅና በነገሮች ትንትንት ብሎ ነው ያደረገው ብዬ መውሰድ አልችልም። ይሄ ሙሉ ለሙሉ ልደመድም አልችልም። በሆነ ፐርሰንት ላግዞ ይችላሉ። ከዛ ውጭ ግን እንዴት አንድ ሰው ለአቅመ አዳም የደረሰ ወንድ እድሜው ማሰብና ማስተዋል፣ ማሰላሰል የሚችል ልጅ የወለደ ባለትዳር የሆነ ሰው የፍቅር ጥያቄ ተጠይቆ ከዛ በኋላ ታመመሽ ልንከባከብ ብላ ቤቱ ድረስ ስትሄድ ውጪ ዘንህ እንሂድ እያሉት በግልጽ እየነገሩት ቀለበት እንዲሰጥና ነገሮችን እንዲያደርግ እያደረጉት ይሄ ልጅ ሳያቅና ነገሮች ተገጣጥመው ነው ለሩታ እንዲታዩ ተደርገው የተሰሩ ድራማዎች ናቸው ቢባል ማን ነው የሚያምን? ውስ ምክንያቱም መከላከል የምትችሉትን ነገር ትልቅ ሰው ሆናችሁ እንደ ትልቅ ሰው ራሳችሁ መወሰን እየቻላችሁ ሌላ ሰው እንዲወስንላችሁ ካደረጋችሁ ይሄ ነገር አጋጣሚ ነው ወይስ አለማስተዋልና አለማወቅ ነው የሚባለው። እንኳ በልጅ በልጆቼ እንትን ብዬ ማለት ነው በሌላው የሆነ ነገር እንትን ስል ይሰማኛል፣ ስሜታ ይሆናለሁ። እንኳ በወለትኩት በልጆቼ እንዲህ ውዥንብር ተፈጥሮብኝ እንደምነሽና እኔ በጣም እየነገርኩት ነበር። እኔ ማለት እውነት እንደምስቅም በቃ ውስጤ ይሰማኛል። እኔ አንዳንድ ጥፋቶች እውነት ነው ባይዘወይ ከራስ አልፎ ቤተሰብን የሚያስጨንቁ ከራሳችሁ አልፎ ለቤተሰብም እንኳን እዳ ምትሆኑበት ጊዜ አለ። ልክ አሁን አብርሃም ያደረጋቸው ድርጊቶች ከሩታ ጋር መለያየቱ እንግዲህ አይታችኋል፣ ጋሽዬም በዚህ ደረጃ ሰላሙን ነስቶታል። የሄርሜላን ቤተሰቦችም ደግሞ በዚህ ደረጃ እንዴት ሰላም ሊነሳ እንደሚችል አስቡት። ምክንያቱም በየቀኑ የሚፈጠሩ ጭቅጭቆች ሩታ ጋ ምናምን እየሄዱ በሚያደርጉት ነገሮች ምናምን፣ የሄርሜላ ቤተሰቦች ላይ የሚፈጠረው ጫና በራሱ የአካባቢው የማህበረሰቡ እንዳለ የሚናገረው ነገሮች የሚፈጠሩት ነገሮች በሙሉ ምክንያቱም እያንዳንዱ አብርሃም ያደርጋቸውን ቪዲዮዎች ሁሉም ሰው ያያል። አብርሃም ብዙ ተከታይ ነው ያለው። ያንን ሁሉ የሚያዩ ሰዎች ምን እንደሚሉ አስቡ። ስለ ሩታና ስለ አብርሃም ምን ያህል ተጽዕኖ እንዳለው፣ ምን ያህል እረፍት ሊነሳ እንደሚችል አስቡ። በእነሱ ደረጃ አይደለም ምን ያህል ኦዴንስ እንኳን ሰላም የእነሱን ፍቅር እና እንትን መመለስ ወደ ትዳራቸው መመለስም ፈልጎ ሰላሙን አቶ ሲጨቀጭቃቸው እንደሚኖር ታውቃላችሁ። እነዚህ ልጆች በእጅ አስገብቻቸዋለሁ ምንም አትበሉ ምንም አትበሉ። በእጅ አስገብቼ ቀስ ብዬ አጥምጄ እኔ ደግሞ በኃይል አይደለም እመጣው። እኔ በፍቅር ያወራሁት በኃይል ያወራሁትና በፍቅር ያወራሁት፣ አላየኋትም አላገኘኋትም። ሚዲያ ላይ ሊያት እንጂ አላየኋትም፣ ሄርሜላ አላገኘኋትም። ሰሞኑን ማገኛታለሁ ብዬ ነበር የለችም አሉ እና እነዚህ የነሱ እንትን የትም የሚደርስ አይደለም ለየት የሚደርስ አይደለም። ከኔ ያልፉ ከኔ የሚያልፍ ነገር አዎ ልክ ነው። ከእርስ ሊያልፍ ይችላል ምናምን ሊመጥሯቸው፣ ሊገስጧቸው ይችላሉ። ግን የሚገርማው ማለት ነው የእውነት አብርሃም አጠገባቸው ሆነው ሁሉን ነገር ካስተዋለው እና ካየው በላይ ጋሺ፣ በደንብ ሴራውን ሁሉ አውጠንጥነው አይተውታል። በቃ ተረድተውታል በትክክል ማለት ነው። በዚህ ደረጃ እሳቸው የተረዱትን ነገር አብርሃም ፍለፊቱ በጣም ብዙ ነገር እያደረጉበት ምንም ነገር አይታየውም ምንም ነገር ማለት ነው። በጣም የሚያስገርም ነገር እኮ እንዲሁ ያስተሳሰብ ልዩነት ራሱ ያስገርመኛል። ይሁን ሺ አሁን ጋሽ ያመጡት ፕላን ትክክለኛና ትክክለኛ ነው። በቃ እነዚህ ልጆች ቁጭ ብለው ያናግሯቸዋል። የሩታ ልብ መመለስ ግን አለበት ለአብርሃም አው አሁንም ቢሆን እድል ልሰጠው ይገባል። በእርግጥ አብርሃምንም ነግረውት ከድርጊቱ እንደሚቆጠብ እርግጠኛ ነኝ። ጋሺ እየተናግረውት የማይመልሱት ነገር የለም። ይሄ ግልጽ ነው። ከዚህ በፊትም ደጋግመው እንትን ስላሉት፣ ግን እስከ መቼ ነው እንደዚህ ታዲያ የሆነ ጥፋት ጠፍቶ በቤተሰብ የሚመለሰው? ነገር ልንገርሽ ልጄ፣ ልጄ አንድ ነገር ላውራሽ ደውዬ አውርቼዋለሁ። አንድሽ ጋሽዬ ምን ላድርግ? እኔ አልደብቅለትም። ምን ደብቅለት አልደብቅለትም። ፍንትው ነው ማረገው። ይሄንን ልጁን ለማየት ከለከለች። አትገባም አለችን። ግቢ አይቸዋለሁ እና አትገባም ያለች ለምንድን ነው አልኩት። ለምንድን ነው አትገባም ስራን ታውቅ የለ አንተ። የሰራው ስራ የለም ወይ እዚህ ላይ ጥሩ ነገር አድርገሃሉ። አንተ እንትን አትበልም። አሁን እኔ በቃ ከአንተ ከኔ ጋር እንዳትናገራል፣ በቃ አታውራኝ። አብርሃም ግን በነገሮች ሁሉ በቃ ሰበብ መፍጠር ምናምን እንትን አይልም አይደለም? ሁልጊዜ ማለት ነው እንዴ ይሄ ልጅ እስከ መቼ ነው አብርሃም ሌላ ቦታ ለመሄዱ እና ሌላ ሴት ጋር ለመሄዱ ሄርሜላ ጋር እና ናቤል ጋር እዛ ጋር ለማውደልደሉ የሩታ ልጁን መከልከል ምክንያት የሚሆኑ እስከ መቼ ነው ግን? እኔ በጣም የሚያስገርመኝ ማለት ልጁን እሺ፣ ባለፈው ከለከለች ከዛ በኋላ ያደረጋቸው ድርጊቶች ግን እኮ እንደውም ለእሷ ራሱን አግልሎ እነሱ ልጆች ርቆ እሺ በቃ ለቤተሰብ እንትን እላለሁ ከዚህ በኋላ ለአንቺና ለልጄ ነው ምኖረው ብሎ ማድረግ ሲገባው ጭራሽ ብዙ ብዙ አዲስ አበባ ሄዶ ከጓደኞቹ ጋር ተቀላቅሎ የዱርዬነትን ህይወትን የጀመረው ምንድን ነው ያደረገው? ስ ለልጁ ብቁ እንደሆነ ከዛ በኋላ በምን መንገድ ነው ያሳየው? እሱ ችግር የለም፣ እሱ የሚስተካከል ነገር ነው። እሱ በእኔ ተይው፣ እሱ በእኔ ተይው፣ በእኔ ልከት ማንኛውም ነገር ማንኛውም ነገር ይስተካከላል ብያለሁ። ባይዘዌ የወላችሁ ጋሼ ለምን ይመስላችኋል? ያው ልጁን ታሳየው የሚሉትበት ምክንያት አብርሃም፣ የመጀመሪያ ምክንያቱ እንዳልኳችሁ ልጁን አታሳየኝም በሚል ምክንያት ስለሆነ ሌሎች ሰዎች ጋር የሄደ ያለው ትክክለኛ ጥፋቱ ማጋ ነው የሚለው ነገር ይታያል ልክ እሷ ልጁን ማሳየት ጀምራ ከዛ በኋላ እሱ ተመልሶ ኬኔ እርሜላጋ ጋር የሚያደርጋቸው ድርጊቶች አብርሃምን ያጋልጡታል ዝም ብላችሁ ታያላችሁ በቃ አብርሃም አሁን ልጁን ሰበብ አድርጎ ነበረ ከዛ በኋላ እስቲ ልጁን ስታሳየው ልጅ ስናፍቆኝ አሁን ደግሞ እሷ ራሷን አላሳይም ማለችኝ ብሎ እርሜን ላጋ መሄዱ አይቀርም ነገር ማስተካከል አቅቷቸው አይደለም አደለ ማለት ጋሼ በዚህ ልክ መድከማ አይጠበቅባቸውም በማረፊያ እድሜያቸው ለምን እንደዚህ ይሰቃያሉ እንዴ ቆይ እነሱ የግድ ጋሽ የመጡ ካልተቆጣ ወይ ደግሞ ሁልጊዜ ለምንድን ነው ስነስርዓታችሁ ማትይዙት ብሎ ትልልቅ ሰው ተሰብስቦ ስነስርዓት የሚባለው ነገር ካላሳያቸው ስርዓት አያውቁም። ጋሺ የራሳቸውን መንገድ ለመጠቀም መምጣታቸውና መሀል መግባታቸው ነገሮች ከልክ ስላለፉ ነው እንጂ አሁ ትልልቅ ሰዎች ናቸው አደለ። ነገሮችን በራሳቸው መፍታት አቅም እንዴት ያጣሉ? እዩ፣ እዚህ ጋር ጓደኛው ነው፣ ነገር ግን ከዚህ በፊት ሰርፕራይዙ ላይ የነበረ ልጅ ነው አደለ። እሱ ግን ምንም አላደረገም። አሁን ከዛ በኋላ ገንጥሎ መቶ ነው አሁን ነገሮችን ከልክ በላይ እንደሆኑ ስላወቀ ነው ወደ ጋሽ እየሄደው ለምንድን ነው እነሱ የከበዳቸው ለምንድን ነው በዚህ ደረጃ እነሱ ራሳቸው ነገሩን ማስተካከል የከበዳቸው መጀመሪያውኑ እዚህ ደረጃ ላይ ራሱ መድረስ እንዴት ነው እንዴት ስርአት ሊማሩ አልቻሉም እንዳለች ሰው ደግሞ በእልህና በቁጣ ወይ ደግሞ ተገዶ ሲሄድ አይደለም ደስ ቢለው ልክ እንደ ልጅነቱ አብርሃም እኮ ብላ ካልበላህ እመታሃለሁ እየተባለ እንደሚበላው ምክንያቱም እና ኤርሜላ ጋር ድምቢ ለድምቢ መጫወት የለመደ ልጅ፣ አሁን ደግሞ ጋሽ መጥተው እና ወደ ትዳር ተመለስ አለበለዚያ ገርፋለሁ ካላሉት የሚመለስ አይነት እሱ አይደለም ማለት እኮ። አሁን ልጁ ብቻ ይህ ያልሽ ደህና ነገር እ ደህና ነገር እያየሽ ኑሪ አንቺ፣ ተባረክልኝ፣ እግዚአብሔር አምላክ ይባርክሽ። እና ይስተካከላል። ማይስተካከል ነገር የለም። አንቺም እምቢም አትይኝም አትይኝም አትይኝም። እኔ እውነቴን ነው የምልህ አት እንዲህ አትኝ እናስተካክለዋለን። አንቺ ልጁ ችግር ሩታ ሩታ እውነት ምላችሁ ነገር ሩታ በጣም ሰው ታከብራለች። ከዛም በላይ ደግሞ ይሉኝታም አለባት ይይዛታል። ብዙ ነገር አለ። ለጋሽ ያላት ክብር ደግሞ በጣም ትልቅ ነው። አይታችኋል። ምንም ቀና ብላ እንኳን ልታያችሁ አትችልም። ሩታ እና የጋሽዬን ነገር ምንም እምቢ ትላለች ብዬ አልጠብቅም። ልጁን ይህ ምናም የሚባለው ነገር በፊት የተስማማችሁ ስለሆነ ችግር የለው። የእርቁን ጉዳይ ራሱ ሩታ እምቢ ብላ አትቀበልም። እንደዚህ ጋሽዬን ታስቸግራለች ምናም ብዬ ማሰባት ሴት አይደለችም። ምክንያቱም ሰበብ የምታበዛ አይነት ሰው ስላልሆነች ሩታ ችግር የለባትም። ለሰዎች ያላት ክብር፣ ለትልቅ ሰው ያላት ክብር ያስታውቃል። መልካምነቷ በጣም ግልጽ ነው። ጋሽዬ እዚህ ድረስ ለፍተው ትልቅ ሰው ናቸው። በጣም ብዙ መንገድን ሄደዋል። እነዚህ ልጆች ለማስታረቅ እንግዲህ እዚህ ድረስ መምጣት የማይጠበቅባቸውን ነው። ጓደኞቹ መፍታት የሚችሉትን ነገር እዚህ ድረስ ጣልቃ ገብተዋል። እንግዲህ በዚህ ደረጃ ሆኖ አብርሃም እምቢ የሚልበት ምክንያት ያው ሰበበኛ ነው። ታውቃላችሁ፣ አብርሃም አንዴ ልጄን ይላል፣ አሁን ደግሞ አንዴ እሷን ይላል፣ አንዴ ሌላ ነገር ይላል። ብዙ ሰበብ የሚያበዛ ስለሆነ እኔ የምፈራው እንደውም አብርሃም እምቢ እንዳይል ነው። የገዛ እሳቸውን ማለት ነው በአብርሃም በኩል ካለ እንጂ፣ እኔ በሩታ በኩል እንደዚህ ይሆናል ብዬ የምጠራጠረው ምንም ነገር የለም። ነገር ግን እነዚህ በዚህ ደረጃ ትልቅ ሰው መሀል ጣልቃ ካስገባ አይቀርም ነገሮች መልካም ሆኖ ተስማምተው፣ አቤልና ብሩክም በዚህ ደረጃ የቤተሰቦቻቸውን ጥንቀት አይተው ህይወታቸውን ለማስተካከል ቢሞክሩ አስተሳሰባቸውን ለማስተካከል ቢሞክሩ መልካም ነው ብዬ እኔም በራሴ በመክራችሁ ደስ ይለኛል። እንግዲህ እግዚአብሔር ፈቅዶ እንደሚሳካ ተስፋ አድርጋሉ። ለዚህ ዩቱብ ቻናል አዲስ ከሆናችሁ አሁንም ሰብስክራይብ ማድረጋችሁን እንዳትረሱ፣ ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። መልካም ምሽት ይሁንላችሁ፣ ይመቻችሁ።